ጌፍትል ስቴች ማህበረሰብን ከነባጋሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ከአሜሪካ ግዛቶች በኢኮኖሚ አንደኛ ደረጃ ላይ ተቀምጧል። ካሊፎርኒያም በአራት ትሪሊየን ዳለር አመታዊ የምርት መጠን በዓለም ደግሞ ከራሷም አሜሪካም ቻይናና ጀርመን ቀጥሎ በግዙፍ ኢኮኖሚ አራተኛ ደረጃን ይዟል ጃፓንን ሳይቀር በልጦ። በነገራችን ላይ ከአሜሪካ ግዛቶች ካሊፎርኒያም ወይም ደግሞ ከካሊፎርኒያ ቀጥሎ በኢኮኖሚ ሁለተኛ ቴክሳስ ሲሆን 2.7 ትሪሊየን ዳላር ዓመታዊ የምርት መጠን ሲያስመዘግብ፣ ኒውዮርክ በ2.3 ትሪሊየን ዓመታዊ ገቢ ሶስተኛ፣ በ1.7 ትሪሊየን ዳላር ፍሎሪዳም አራተኛ ሆኗል። በግዙፉናም ቱጃሩ ካሊፎርኒያ ዋና ከተማ ሎስ አንጀለስ የትራምፕ ህገወጥ ስደተኞችን የማስወጣት ዘመቻን በመቃወም የተነሳው አመፅ እንደቀጠለ ነው። በዋይት ሃውስና በካሊፎርኒያ አስተዳደር መካከል የተጀመረው የቃላት ጦርነትም ተባብሶ ቀጥሏል። የሎስ አንጀለስ ፖሊስ በትላንት ሌሊቱ ሁከት የጅምላ እስር መፈጸሙ ሲነገር የንብረት ውድመትና የንግድ መደብሮች ዝርፊያን ለመከላከል ሰዓት እላፊ መጣሉ ይነገራል። ፕሬዚዳንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች ማሰማራታቸውን አጥብቀው የተቃወሙት የካሊፎርኒያ ገዢ ጋቪን ኒውሰም ፕሬዚዳንቱ የተገበሩትን የሕገ ወጥ ስደተኞችን ጉዳይ ከጅምላ እስር የነፃ ሊሆን ይገባል ይላሉ። ከሰነድ አልባዎቹ ይልቅ ወንጀለኛ ስደተኞች ላይ ብናተኩር የተሻለ ይሆናል ባይናቸው ኒውሰም ወንጀለኞችን ለይቶ ማስወጣትና ሰነድ የሌላቸው ስደተኞች ሕጋዊ የሚሆኑበትን መንገድ ማመቻቸት እንደሚሻል ይመክራሉ። የትራምፕ አስተዳደር የጅምላ እስርና ከሀገር የማስወጣት ዘመቻን ማራመዱ ትጉህናው ለሀገሪቱ ኢኮኖሚ ማደግ ትልቅ አስተዋጽኦ ያደረጉትንም ስደተኞች ሳይቀሩ አብረው እየተሸኙ ናቸውና አደጋው ከባድ ነው ብለዋል የካሊፎርኒያው አስተዳዳሪ። ትራምፕ የካሊፎርኒያን የጸጥታ ኃላፊዎች ሳያማክሩ በዘፈቀደ 4 ሺህ ወታደሮች በሎስ አንጀለስ አሰማርተው ሁከቱ እንዲባባስ አድርገዋል ሲሉ ወቅሰዋል። የፕሬዝዳንቱ ትዕዛዝም ሆነ ስደተኞችን በጅምላ የማስወጣት እርምጃም ታይቶ ያልታወቀና ከፍተኛ ኪሳራም የሚያስከትል ነው ብለዋል። ባለፈው ቅዳሜ ለምሳሌ በአንድ ትልቅ የንግድ ተቋም አጠገብ የትራምፕ የጸጥታ ሰራተኞች ምንም አይነት ማጣራት ሳያደርጉ ያገኙትን ሁሉ አፍሰው መውሰዳቸውን ገልጸዋል። በሌላም አካባቢ እንዲሁ አንዲት የዘጠኝ ወር ነፍሰ ጡር አሜሪካዊት በጅምላ ታፍሳ ተወስዳም መመለሷንም አንስተዋል። የአራት ዓመት ሕፃን ከወላጆቿ ተለይታም መወሰዷንም እንዲሁ። ቤተሰቦቿም ሕገ መንግሥታዊ መብታቸውን በመጠቀም በየቀኑ ተቃውሞ እያሰሙ ናቸው። ሌሎችም በተመሳሳይ ለተቃውሞ ሰልፍ ሲወጡ የግዛቱ አስተዳደር በዘዴ ተደራድሮ ሰላም ለመፍጠር ያደረገው ሙከራ በከፊል ውጤት እያመጣ ባለበት ወቅት ፕሬዝዳንቱ ምክር ሳይጠይቁ ወታደሮች ልከው ችግሩን አባባሱት ብለዋል ኒውሰም። በተመሳሳይ ዜናም በቀጣይ አመፅ ይዛመትበታል በተባለው የቴክሳስ ግዛት ፕሬዚዳንት ትራምፕ የብሔራዊ ዘብ ወታደሮች ያሰማራሉ እየተባለ ነው። ከሎስ አንጀለስ በመማር በቴክሳስ አመፅ ከመነሳቱ በፊት አስቀድሞ ለመቆጣጠር ነው ጦር ለማዝመት ያቀዱት ተብሏል። ሪፐብሊካኑ የትራምፕ አጋር ናቸው የሚባሉት የቴክሳስ ገዢ ግሬግ ኤባት ወታደር እንዲሰማራ ፈቅደዋል። በሎስ አንጀለስ እስካሁን በጥቂቱ 400 ሰዎች መታሰራቸው ሲነገር 330ዎቹ ሰነድ አልባ ወይም ሕገወጥ ስደተኞች ናቸው ተብሏል። በደቡብ አፍሪካም ከ50 በላይ ሰዎች በጎርፍ መሞታቸው ተሰማም። በርካቶቹ የአንድ ትምህርት ቤት ልጆች መሆናቸው ታውቋል። በምስራቃዊ የሀገሪቱ ክፍል ከባድ ዝናብና በረዶው መጣሉን ተከትሎ በደረሰ የጎርፍ አደጋ ከሞቱት በተጨማሪ በርካቶች የገቡበት አልታወቀም ተብሏል ድልድይ ሲሻገር በጎርፍ በተወሰደ የትምህርት ቤት አውቶቡስ ውስጥ የነበሩ አራት ልጆችና ሾፌር ከሞቱት መካከል መሆናቸውን ዘገቦች አመልክተዋል። ሦስት ልጆች ደግሞ ዛፍ ላይ ተንጠልጥለው መትረፋቸውን የደቡብ አፍሪካ ቴሌቪዥን ዘግቧል። በመቶዎች የሚቆጠሩ ቤቶች በጎርፍ የተወሰደባቸው በርካታ ነዋሪዎች ጊዜያዊ መጠለያም ለማደር መገደዳቸው ይነገራል። የሟቾች ቁጥር ሊጨምር እንደሚችል የአካባቢው ባለሥልጣናት ገልጸዋል። ቻይናና አሜሪካ ውጥረት ለማርገብ በመርህ ደረጃም ከስምምነት መድረሳቸው ተነገረ። ፕሬዚዳንት ትራምፕ ማምሻውን ባሰራጩት መረጃም ከቻይና ጋር ከስምምነት መደረሱን ይፋ አድርገዋል። ቻይና ለአሜሪካም ኩባንያዎች ማግኔት እናም ሌሎች ውድ ብረታብረት ለማቅረብ ስትስማማ፣ አሜሪካ በምትኩ የቻይና ተማሪዎችን ቪዛ ለማገድ የያዘችውን ዕቅድ ትሰርዛለች ብለዋል። የመጨረሻ ውሳኔ በእርሳቸውና በቻይናቻቸው ተፈጻሚ እንደሚሆን ሁለቱ ሀገሮች ከስምምነት መድረሳቸው ይፋ የሆነው በለንደን ጥልቅ ንግግር መደረጉን ተከትሎ ነው ተብሏል። የአሜሪካም የንግድ ሚኒስትር ሃዋርድ ሉትኒክ በበኩላቸው ሁለቱ ወገኖች የጄኔቫን እርቅ ለመተግበር በመርህ ደረጃ ከስምምነት መድረሳቸውን ገልጸዋል። የሁለቱ ሀገራት መሪዎች ከፈረሙበት በኋላም ወደ ተግባር እንደሚለወጥ በመጨረሻም የፍቅር አጋሩ ወይም ደግሞ ፍቅረኛው ሳታውቅ መጠጧ ላይ የጽንስ ማቋረጫን ክብል ጨምሯል የተባለ አሜሪካዊ በግድያ ወንጀል ተከሰሰ። ጀስቲን አንቶኒ ባንታ የተባለው ግለሰብ ለቀድሞ ፍቅረኛው ፕላን ሲ የተባለውን የጽንስ ማቋረጫ መድኃኒት ሳታውቅ እንደሰጣት ግለሰቧ መክሰሷን ተከትሎ ነው። ባለፈው ሳምንት አርብ በቁጥጥር ስር የዋለው በግለሰቡ ላይ ለወራት የዘለቀ ምርመራ መደረጉን የቴክሳስ ግዛት ፖሊስ ገልጿል።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 www ጊፍት ቢዝነስ ግሩፕ ኮም ስልክ ቁጥሮች 0984656565 ወይም 0979656565 በአጭር ቁጥራችን 855 መደወል ይችላሉ። ጊፍት ሪል ስቴት ማኅበረሰብን ቀነባልዳል።